ወይል እንደሚታወቀው እንግዲህ የሰው ልጆች ወደ ሁለተኛው ዓለማችን መሄዳችን የማይቀር ነገር ነው። ከሞት በኋላ ሳይሆን ሳንሞት በፊትም ይህን ለማሳካት ጥረት እያደረግን እንገኛለን። የሰው ልጆች ወደ ማርስ ለመሄድ ኃይለኛ ዋጋን፣ እውቀትና ገንዘብን እያፈሰሱ ይገኛሉ። እና እውነት ይሄ የሚሳካ ህልም ነው? እውነት የሰው ልጆች ባለ ሁለት ዓለማት ፍጥረታት መሆን እንችላለን? ከቻልንስ ለምን ሁለተኛ ዓለም አስፈለገን? ምድራችን ምን አለችን? ሀቢታብል ያልሆነ ለህይወት የማይመችል ዓለም ለህይወት ምቹ እንዲሆን የማድረግን ረጅም ፕሮሰስ እና ከባድ የሆነን ሌላ ዓለም ላይ ሴትል የማድረግ ውጣውረድን ማለፍ ያስፈለገው ለምንድን ነው? እቺ ሁለተኛው ዓለማችንስ ምን ያህል እርቀት ላይ ነው የምትገኘው? እዛ ለመድረስስ ምን ያህል ወራት ይወስድብናል? ከሄድንስ በኋላ እንዴት ነው የምንመለሰው? ይህንን የመሄድና የመመለስ እቅዳችንን የሚያሳካው አዲሱ ስታርሺፕ የተሰኘው ሮኬትስ ምን አይነት ድንቅ የሰው ልጆች የምርምር ውጤት እንደሆነ እና ለህይወት ምቹ ወዳለነችው ማርስ ስንሄድ የሚገጥመን ፈተናዎች፣ ለህይወት ምቹ ለማድረግ የምናደርጋቸው ከባድ ውሳኔዎች፣ ማርስ ላይ ኒኩሌር ቦምብ የመጣል አምቢሽንን የያዘ ድንቅ ሚሽን ነውና። እንደዚህ ሚሽን እቅድ ከሆነ በሚቀጥሉት ሁለት አስርት ዓመታት ውስጥ ማርስ ላይ ከተማን የመገንባትና እስከ አንድ ሚሊዮን ሰዎችን የማስፈር እቅድ ተይዟል፣ ግን ይሄ ከመሆኑ በፊት አስትሮናንቶች ተመራማሪዎች ራሱ ሲሄዱ ምን አይነት ተግዳሮቶች ሊገጥማቸው እንደሚችል ምድር ላይ እንደ ማርስ አይነት ዓለምን የሚመስል ቦታ ተገንብቶ እነዚህ አስትሮናንቶች አንድ አመት ሙሉ እዛ ተዘግቶባቸው ፈተናን እንዲያልፉና ማርስ ሲሄዱ የሚገጥማቸው ተግዳሮት ምን እንደሆነ ምድር ላይ እንዲሞክሩ ተደርጓልና። ምንድን ነበር የገጠማቸው? ስንሄድስ ምን ይገጥመናል? ስለዚህ ድንቅ አምቢሽስ የሆነ ሚሽን ላወራችሁ ነው። ወል እንግዲህ ይሄ የስፔስ ሬስ የተጀመረው አሁን አይደለም፣ ከጥንት ጀምሮ ነበር የተጀመረው ጨረቃ ላይ የመሄድ ምድርን ራሱ ወደታች የመቆፈር ሬሶች ነበሩ ማለት ነው፣ በሀገራት በመንግስታት መካከል። ግን ይህንን የስፔስ ሬስ አሸንፎ እየወጣ ያለው አንድ ግለሰብ ቢኖር ኢሎን መስክ ነው። ኢሎን መስክና ናሳ አንድ ላይ ተባብረው ይህንን ሚሽን ለማሳካት ብዙ ብዙ ዋጋን እየከፈሉ ነው። እና ይህ ዋጋ ምን ይመስላል የሚለውን ና መግቢያ ላይ የነገርኳችሁን ነገሮች በዲቴል ከማውራታችን በፊት ለምን አስፈለገ? ለምን ሁለተኛ ዓለም አስፈለገ? ምድራችን ምን አለችን? ሀቢተብል ማለት ለህይወት ምቹ የሆነ ቦታ ማለት ነው። ማርስ ግን አንሀቢተብል ነች። አሁን ላይ ለህይወት ምቹ አይደለችም። ኦክሲጅኗ፣ ራዲየሽኗ፣ ግራቪቲዋ ማይክሮግራቪቲ ነች እና ብዙ ተግዳሮቶች አሉባት ምድራችን ግን ለህይወት ምቹነች ላይፍን ሰፖርት ታደርጋለች ይህ ሆኖ ሳለ ለምን ይህን ሁሉ ዋጋ መክፈል አስፈለገ ይላሉ ብዙ ሰዎች በሽታን ማዳን ሲቻል ደሃን መርዳት ሲቻል ይህን ሁሉ ገንዘብ ላላስፈላጊ ነገር ለምን ይሏል ይላሉ ግን ብዙዎች የማይረዱት ነገር እና በዚህ ጉዳይ ላይ የሚሰሩ ሰዎች እንደነ ኢሎን ያሉ ሰዎች የሚሉት ምንድን ነው ምድራችን በጊዜ ሂደት በተፈጥሮ አደጋም ይሁን በሰው ሰራሽ አደጋዎች የመጥፋት እድሉ ሰፊ ነው። በተለይ አሁን ላይ እንዲህ በጦዘ ፖለቲካ እና ሀገራት እንዲህ የኒኩሌር ቦምብን በታጠቁበት ሁኔታ ሶስተኛው ዓለም ጦርነት ቢነሳ ሰርቫይቭ እናደርጋለን ብሎ ማሰብ የማይታሰብ ነገር ነው ይላሉ። እንደዛ ሁሉ ፓንዳሚኮች እንደነ ኮሮና ያሉ በሽታዎች ቢመጡና የሰው ልጆችን ቢያጠፉ የሰው ልጆች ሌላ የሚጠጉበት ሰርቫይቭ የሚያደርጉበት መጠባበቂያ ቦታ የላቸውም ብለ ያምናሉ እንደ ኢሎን አይነት ሰዎች እና ለዚህ ደግሞ ሁለተኛ ዓለም ያስፈልገናል ይሆናል ብለው ያምናሉ ማለት ነው። ሶ እነዚህን ተግዳሮቶች ለመሸሽ ተጠባባቂ አለማችን እንድትሆን ነው ማርስ አንድ የመጀመሪያው እቅድ ማለት ነው። ሌላው ምንድነው? ኪሪሲቲ እና አምቢሽን ነው። አዲስ ነገር መፈለግ መቻል አሁን ድሮ ላይ አሁን በጥንት ጊዜ መርከቦች ነበሩ። መርከቦችን ከገነባን በኋላ በእነሱ መርከቦች ተጉዘን አዳዲስ ሀገራትን አገኘን። አዳዲስ ላንዶችን እያገኘን በዛ መልኩ ነው ኢቮልቭ እያደረግን የመጣ ነው እና አሁን ላይ ቴክኖሎጂ ካለን እውቀቱ ካለን ገንዘቡ ካለን ኢንቨስት ማድረግ ከተቻለ ኢነርጂ ካለና የሚቻል ከሆነ ለምን አናደርጎ? ዛሬ ላይ እኛ ሞክረው ፌል ካረግ እንኳን ኔክስት ጀኔሬሽን ያሳኳል። እና አቅደው የተነሱበት ትልቅ ሚሽን ነው። ትሪሊየንስ ኦፍ ዶላር ነው ኢንቨስት እየተደረገበት ያለው አንድ ሮኬት ለመገንባት እና ያ ሮኬት ፍላይት ቴስት ተደርጎ ተሞክሮ ሲፈነዳ አየር ላይ ቢሊየንስ ኦፍ ዶላር ነው አየር ላይ የሚፈነደውና ይህን ሁላ የሚያደርጉት እንግዲህ ለሰው ልጆች ፊውቸር ለሰው ልጆች የወደፊት እጣ ፈንታ የሰው ልጆች መልታይ ፕላኔተሪ ስፒሽስ እንዲሆኑና ዝርያችን እንዳይጠፋም ምድር ላይ የመኖር ህልማችን ባይሳካ እንኳን ሌላ ዓለም ላይ ህይወትን ማኖር እንዲችል ለማድረግ ተብሎ ነው የተነሳው። ግን ይሄ እቅድ እንደሚታሰበው ቀላል አይደለም። በጣም አስቸጋሪ አስቸጋሪ ተግዳሮቶች ይገጥማቸዋል። እሱም አንደኛው የመጓጓዝ ጉዳይ ነው። ሁለተኛው ደግሞ ማርስን ሃቢተብል የማድረግ ለህይወት ምቹ እንድትሆን የማድረግ ጉዳይ ነው። ሌላው ነገር ደግሞ የዲስታንስ ጉዳይ ነው። ማርስ እንግዲህ ኦርቢት ስታደርግ በፀሐይ ዙሪያ ዙሪያ ስታደርግ ከምድር በጣም ፋርዘር ከሄደችና ስትርቅ እስከ 400 ሚሊዮን ኪሎ ሜትር ርቀት ላይ ትሆናለች። ለእኛ ደግሞ በጣም ስትቀርብ እስከ 54 ሚሊዮን ኪሎ ሜትር ርቀት ላይ ነው የምትሆነው። መሀል ላይ ደግሞ አፕሮክሲሜትሊ እስከ 250 ሚሊዮን ኪሎ ሜትር ርቀት ላይ ትሆናለች። እና በዚህ መሀል ያንን የምታደርገውን ኦርቢት ጠብቀን ለምድር ቅርብ በምትሆንበት ሰዓት ላይ 26 ወራትን ጠብቀን በየ26 ወራት አንዴ ነው ለምድር ቅርብ የምትሆነው፣ ያንን ሰዓት ጠብቀን ነው ተነስተን መሄድ የምንችለው። ያንን ማድረግ ካልቻለን እንግዲህ ጉዟችን በጣም ይረዝማል ማለት ነው። እንዲህም ሆኖ ግን ማርስና ምድር የሚቀራረቡበት ሰዓት ላይ ሲደርሱ ለመሄድ ስንነሳ እስከ ስድስት ወር የሚወስድን ጉዞ ነው የምናደርገው። ማለትም በስፔስ ውስጥ ስድስት ወራትን ሐምሳ አራት ሚሊዮን ኪሎ ሜትርን ተጉዘን ነው ማርስ ላይ የምንደርሰው ማለት ነው። እንግዲህ ይሄ ሲቀራረብ ነው። ሲራራቅ ወይም ደግሞ ያ ዲስታንስ እየሰፋ በመጣ ቁጥር እስከ ዘጠኝ ወር በስፔስ ውስጥ ልንጓዝ እንችላለን። እንግዲህ ከተጓዝንና እዛ ከደረስን በኋላ ከሃያ ስድስት ወራት በኋላ ነው መመለስ የምንችለው። ኦልሞስት ከሁለት ዓመት በኋላ ማለት ነው። ስለዚህ ከሄድንም በኋላ ሁለት ዓመት መቆየት አለብን። እዛ የምናደርገው የሁለት ዓመት ቆይታ ላይ እኛ ስል አስትሮናንቶቹ ሰዎች ነው ኔን አይደለም ብሄድ ደስ ይለኛል ግን እና አስትሮናንቶቹ እዛ የሚያደርጉት የሁለት ቆይታ ላይ ብዙ ብዙ ተግዳሮቶች ይገጥማቸዋል። እሱም የመጀመሪያው ተግዳሮት ምንድን ነው? ቢቢሲ አንድ ያወጣው ዘገባ ነበረ፣ እና በምድር ላይ አንድ ሲሙሌሽን ሩም ተገንብቶ ነበረ፣ ማርስን የሚመስል ስሪዲ ሆኖ 160 ኪሎ ሜትር መሬት ላይ ስሪዲ ሲሙሌሽን ሩም ተገንብቶ ማርስን የሚመስል ከሰው ጋር እንዳይገናኙ ተደርጎ ተዘግቶባቸው፣ ሰማይ እንዳያዩ ከቤተሰብ ከጓደኛ ጋር እንዳይገናኙት ተደርጎ ይህንን ተግዳሮት እንዲያልፉትና ሲሄዱ የሚያጋጥማቸውን ተግዳሮት ከአሁኑ እንዲለማመዱት ተደርጎ ነበር። እና የገጠማቸው አንዱ ከባድ ነገር ምንድን ነው? ለአንድ ዓመት ሙሉ የታሸገ ምግብ መብላት ነበረ። የታሸገ ምግብ ብቻ ነበር የሚበሉት እና ሪፕላንት ያደርጉ ነበረ እዛው የሚያድጉ ላይክ ቪጅቴብሎች እንደ ጎመን ምናምን የተለያዩ ነገሮችን እየተከሉ እያበቀሉ ነበረ የሚበሉት። አንድ እሱ ነው ተግዳሮቱ። ሁለት ብቸኝነቱ ነው። ብቸኝነቱ በጣም ያስቸግራል ይላሉ። ሌላው ወደ ማርስ ስንሄድ የሚገጥመን ሌላው ችግር ምንድነው? ራዲየሽን የሚባል ነገር አለ። እሱ ምንድነው? ፀሐያችን የምታመነጨው ሶላር ዊንድ አለ። ይሄ ኃይለኛ የሆነ ጨረር አለ። ያንን ጨረር የሚቋቋም ማግኔቲክ ፊልድ የሚባል ነገር አለ። ምድራችን ያ ማግኔቲክ ፊልድ አላት። ያ ማግኔቲክ ፊልድ ነው ከዛ ጨረር እኛን ፕሮቴክት የሚያደርገን ማለት ነው። አሁን ብዙ ኖርዘርን ላይቶች ላይ ኖርዘርን ሀገራት ላይ ይሄ አውሮራ የሚባለውን አረንጓዴ ብርሃን የምናየው በዛ ወቅት ነው። ፀሐይ የምታመነጨው ኃይለኛ ራዲየሽን አለ። ማግኔቲክ ፊልዱ ደግሞ የምድር ማግኔቲክ ፊልድ ያንን ፕሮቴክት ሲያደርግ ነው ይሄ አውሮራ የሚባለው አረንጓዴውን ብርሃን የሚያመነጨው። እና ያ ማግኔቲክ ፊልድ ማርስ የላትም እና ሲሄዱ ለራዲሽን ሊጋለጡ ይችላሉ የሚል ስጋት አለ። ሌላው ስጋት ምንድን ነው፣ እንዳልኳችሁ ፉድ ነው። ምግብ ሪፕላንት ማድረግ አለባቸው። እያበቀሉ ነው መብላት ያለባቸው ምን ማለት ያለባቸው፣ ውሃም ደግሞ ሪዩዘብል የሆነ ማሽን ገንብተው እሱን ለማድረግ ነው እየሞከሩ ያሉት። ሌላው ደግሞ የኦክሲጅን እጥረት ነው። ማርስ ላይ ካርቦን ዳይኦክሳይድ ነው በሰፊ ያለው እንጂ ኦክሲጅን የለም። ለዚህ ደግሞ ናሳ አንድ የሰራው ሞክሲ የሚባል ጥንጥዬ ማሽን አለች። የስልክ ባትሪ ነው የምታክለው። ግን ምንድን ነው የምታደርገው? እሷ ማሽን ካርቦን ዳይኦክሳይድን ላዩ ላይ ሰክታችሁ ይዛችኋት ትሄዳላችሁ። ካርቦን ዳይኦክሳይድን ትወስድና ከማርስ ሰርፌስ ላይ ካርቦን ዳይኦክሳይድን ትወስድና ወደ ኦክሲጅን ትቀይረዋለች። በዛ መልኩ ኦክሲጅንን መጠቀም ይችላሉ ማለት ነው ለሚያስፈልጋቸው ጊዜ ያክል ሌላው ተግዳሮት እንግዲህ የመንቀሳቀስ ጉዳይ ነው። የመሄድ የመንቀሳቀስ ወደ ቤት የመግባት ምናምን ማሽነሪዎች ያስፈልጋሉ። ለዚህ ደግሞ ናሳ እያመረተው ያለ ተንቀሳቃሽ ቤት፣ ተንቀሳቃሽ ላብራቶሪ የሆነው ሁሉንም ነገር በአንድ ቦታ የያዘ እንደ መኪና ሆኖ ግን በውስጡ ቤትን ያሟላ ተንቀሳቃሽ ላብራቶሪን ያሟላና የተንቀሳቀሱ ከቦታ ቦታ ጥናት ማድረግ እንዲችሉ እንዲኖሩ ማድረግ የሚችል ላብራቶሪ እያመረተ ይገኛል። የተለያዩ አይነት ማሽኖችን ነው እያመረቱ ያሉት። የተለያዩ አይነት ቴክኖሎጂዎችን ነው አዲስ እየፈጠሩ ያሉት። እንግዲህ ይሄ ሚሽን ለማሳካት ሌላው አስቸጋሪ ነገር የሚሆነው ምንድነው? ወደ ማርስ ከተሄደ በኋላ ከማርስ ወደ ምድር ኮሚኒኬት ለማድረግ በየትኛውም አይነት ቴክኖሎጂ ከማርስ እስከ ምድር አንድ ሜሴጅ ለመድረስ ወይም አንድ የስልክ ጠሪም ሊሆን ይችላል ሃያ አራት ደቂቃ ይወስዳል። ከዛም ደግሞ ምድር ላይ ያሉ ሰዎች ደግሞ ለመመለስ ወደ ማርስ ላሉት አስትሮናንቶች ለመመለስና ለመገናኘት 24 ደቂቃ ይወስዳል ማለት ነው። ያ ማለት ማርስ ላይ የሆነ ችግር ቢያጋጠማቸው አስትሮናቶቹ 48 ደቂቃ ሙሉ መጠበቅ አለባቸው ማለት ነው። ከምድር እርዳታ ወይም ደግሞ የምክር አገልግሎትን ለማግኘት እስከ 48 ደቂቃ ኦልሞስት፣ አንድ ሰዓት መጠበቅ አለባቸው። የሆነ ችግር ተፈጥሯል ምን እናድርግ ብለው አንድ ሰዓት ሙሉ ለዛ ችግር ተጋላጭ ሆናሉና በዚህ ሲሙሌሽን ሩም ውስጥም ያጋጠማቸው ችግር እሱ ነበረ። ወደ ማርስ ሲኬድ የሚያጋጠመው ትልቁ ችግር የግራቪቲ ጉዳይ ነው። የማርስ ግራቪቲ 38% ከምድር የምድርን 38% ግራቪቲ ነው ማርስ ላይ የምታገኙት። ሶ ያ ማለት ማይክሮ ግራቪቲ ነው ያለው። ላይክ ምጥር ብላችሁ ተንሳፋችሁ መሄድ ትችላላችሁ ማለት ነው። ይህ አንድ ጥሩ ጎኑ ነው የሚሉት። የተለያዩ እቃዎችን ከአንድ ቦታ አንድ ቦታ ለማንቀሳቀስ አያስቸግርም ቀላል ይሆናል። ግራቪቲ ስበቱ ኃይለኛ ስላልሆነ እንደ ምድር ማለት ነው። ቀላል ስለሆነ፣ ግን ምድር ላይ መኖር የለመደ ሰው ኃይለኛ የሆነ ግራቪቲን የለመደ ሰው ለጥቂት ጊዜ አሁን መንሳፈፉ ምናምን ሊያዝናና ይችላል። ግን ለረጅም እስከ ሁለት ዓመት የቆየን ማይክሮ ግራቪቲን ኤክስፒሪንስ ማድረግ እንዳዲስ መለማመዱ በጣም ይከብዳቸዋል እና ይህም በጣም አስቸጋሪ ተግዳሮት ሊሆን ይችላል ተብሎ ይጠበቃል። ማይክሮግራቪቲ እና እንዳልኳቸው ቅዝቃዜም አለ። ማርስ ከፀሐይ በጣም ራቅ ያለ ቦታ ላይ ነው የምትገኘው፣ እንደ ምድር ምቹ ቦታ ላይ አይደለችም። ይህም ራዲሽኑ፣ ቅዝቃዜው፣ የተለያየ አትሞስፌሮቹ ምናምን የሚፈጥሩት በሽታ ሊመጣ ይችላል፣ በሽታ ሊያጋጥማቸው ይችላል። ያንም መቋቋም ደግሞ አስቸጋሪ ሊሆን ይችላል። ከምድር እርዳታ ለማግኘት ሌላ 26 ወራትን መጠበቅ አለባቸውና በዚህ መልኩ እንግዲህ ተግዳሮቶቹ ይህን ይመስላሉ። በጣም አስቸጋሪ የሆነ ሚሽን ነው። ሶ ይህ ብቻ ሳይሆን አስቸጋሪው ነገር ማርስን ሀቢተብል ማድረግ ነው። ማርስ እንዳልኳችሁ ለህይወት ምቹ አይደለችም። እንደ ምድር አይነት ወይዘር የላትም። እንደ ምድር ወንዝ የላትም። ውሃ የላትም። ዛፎች፣ ምኖች አስፈላጊ ነገሮች እንዳለ የላትም እና ይህንን ደግሞ አችን ለማድረግ ምንድን ነው የሚሉት ማርስ አሁን ላይ በአቧራ የተሸፈነች አቧራ ብቻ ነች። ግን ምንድን ነው የሚሉት ማርስ በጥንት ጊዜ ሀቢተብል ነበረች። ለህይወት ምቹ ነበረች። ኦሽኖች ነበሯት ወንዞች ምኖች ነበሯት። እና እነዛ ወንዞች አሁን ላይ ቀዝቅዘው በአይስፎር በበረዶ መልኩ ተጋግረው ከአቧራው ስር አሉ። እና ያንን ለማውጣትና ያንን ቅዝቃዜ ወደ ሙቀት፣ ያንን በረዶ ወደ ውሃ ለመቀየር ማርስን ኑክ ማድረግ አለብን ነው የሚሉትና ይሉ ማለትም በኒኩሌር ቦምብ መምታት አለብን ያን ቦታ ከዛ በኋላ ያበረዶ እንዲቀልጥና ውሃው እንዲፈስ ወንዞቹ እንዲፈሱ ማድረግ ከዛ በኋላ ያንን ተጠቅሞ ማርስን ለህይወት ምቹ እንድትሆን ማድረግ ይቻላል ነው የሚሉት። ይህ እንግዲህ በጣም አምቢሺየስ የሆነ ሚሽን ነው። ዌል ይህ ሚሽን ለማሳካት ትልቅ ተስፋን ያጫረው ነገር ስታርሺፕ የሚባለው ሮኬት ነው። ስታርሺፕ እንግዲህ በጣም ድንቅ የሆነ የሰው ልጆች ስኬታማ የቴክኖሎጂ ውጤት ነው። የሰው ልጆችን የወደፊት እጣ ፈንታ ራሱ የሚቀይር ነው እና ስታርሺፕን እንደሚለው ከሆነ ኢሎን እንደሚናገረው ከሆነ ወይም ዌብሳይታቸውም ላይ ገብታችሁ ማየት ትችላላችሁ። ስታርሺፕ እቅዱ እስከ ጨረቃ እስከ ማርስ ብቻ መጓዝ አይደለም፣ ከዛም ያልፋል። ይሄ የስፔስ ሬስ ማርስ ላይ ብቻ የሚቆም አይደለም። ሌሎችም ከጀርባ ብዙ እቅዶች አሉ። እሱ ምንድን ነው አሁን የሰው ልጅ የወደፊቱ ህልም የወደፊቱ የሰው ልጅ ዕጣ ፈንታ የሚሆነው ምንድነው ተብሎ ይታሰባል። ስፔስ ማይኒንግ የሚባል ነገር አለ፣ አስትሮይድ ማይኒንግ ማለት ነው። አስትሮይድ ማይኒንግ ምንድነው? ስፔስ ውስጥ አሁን ሶላር ሲስተማችን ውስጥ ያሉ ድንጋዮች አሉ፣ ትላልቅ የጠፈር ድንጋዮች። እነዛ ድንጋዮች ላይ የተለያዩ አይነት ንጥረ ነገሮች ይገኛሉ። እኛ አሁን እንዳለን እንደ ወርቅ እንደ ዳይመንድ ሁሉ አስትሮይዶች ላይ ያሉ የተለያዩ ንጥረ ነገሮች አሉ። እና እነዛን ንጥረ ነገሮች ወይም ምንድናቸው የሚባሉት ብቻ እነሱ ማይን አድርጎ ማውጣትና ማምጣት እነዛን ኢነርጂዎች ከሌላ ከአስትሮይድ ላይ የማምጣትም ሌላ እቅድ አለ። ስለሱ ሌላ ጊዜ እናወራለን። እና ስታርሺፕ ይህንንም እቅድ ለማሳካት ተብሎ የታሰበ ትልቅ ህልምን የያዘ ሮኬት ነውና በርዝመቱ በጣም ትልቅ ነው። 120 ሜትር ርዝመት ያለው ማለትም ከጎኑ ብትቆሙ አትታዩ። በጣም ትልቅ ነው። ሁለት ሌሮች አሉት። ማለትም የመጀመሪያው ቡስተሩ ይባላል። ቡስተርና ስታርሺፕ የሚባል ነገር አለ። ቡስተሩ ምንድነው? መመንጨቂያው ነው። ከምድር ግራቪቲ ወይም ከምድር አትሞስፌር ስታርሺፑን ለመመንጨቅ የሚጠቀምበት ነው። ከዛ በኋላ ምንድነው የሚሆነው? ይሄ ከላይ ያለው ስታርሺፑ ወይም ደግሞ አስትሮናውቶቹን ካርጎዎቹን ጭኖ የሚሄደው ስታርሺፕን መንጭቆ እንዲወጣ ከምድር ግራቪቲ እንዲወጣ ካደረገ በኋላ ይሄ ቡስተር ምንድን ነው የሚሆነው? መመንጨቂያው ተመልሶ ይመጣል። ተመልሶ ወደ ምድር ይመጣና ይሄ እንግዲህ በማንም የጠፈር ተቋም ያልተሳካ በኢሎን መስክ ብቻ የተሳካ ነው። ምንድን ነው የሚያደርገው? አይታችሁት ከሆነ በጣም ስኬታማ የሆነ ፍላይት ቴስት አድርጎ ነበረ። ቡስተሩ ያኛውን ስታርሺፕን ካመነጨቀው በኋላ ተመልሶ ይመጣና በምድር ላይ ባለ ቾፕ ስቲክ ነው የሚሉት እነሱ እንግዲህ ሲቀልዱ በተገነባ ትልቅ ቢውልዲንግ ያንን የመቅለብ ስራ ነው የሚደረገው ማለት ነው። ማለትም ፌላ አድርግም ሪዩዘብል ነው። ከመጣ በኋላ ቀጥ ብሎ መጥቶ እዛ የተገነባው ስቲኮቹ ላይ ቀጥ ብሎ ይቆማል ማለት ነው። በዛ መልኩ ስኬታማ የሆነ ፍላይት ቴስትን አድርጎ አስገርሞን ነበረ። ሶ እንዴት ነው የሚካሄደው እንዴት ነው የሚመለሰው ለሚለው ወይም ስታርሺፕ አንድ ቢሊዮን ኪሎግራም ካርጎን የመጫን አቅም ያለው እንዲሁም እስከ መቶ አስትሮናውቶችን የመያዝ አቅም ያለው በጣም በጣም ትልቅ ሮኬት ነው። ይህ ሮኬት እንግዲህ ትልቅ ነው። ይህን ከምድር መንጭቆ ለማውጣት ቡስተር ያስፈልጋል። መመንጨቂያው መመንጨቂያው መንጭቆ ካወጣውና ከምድር ግራቪቲ አንዴ ከወጣ በኋላ ምንም አይነት የተለየ ተጨማሪ ኃይል አያስፈልገው መሄድ ብቻ ነው። ሶ ይህን ካደረገ በኋላ ተከትሎት ሌላ ሁለተኛ ስታርሺፕ ተመንጭቆ ይወጣል። ምንድነው የሁለተኛው ስታርሺፕ የሚያደርገው? ስፔስ ላይ ተከትሎት ሄድና ይሄ አንደኛውን ስታርሺፕ በቪዲዮ አሳያቸዋለሁ። አስፈላጊዎቹን ነዳጆች፣ የሚያስፈልጉትን ኢነርጂዎች ሪፊው ላይ አድርጓል፣ ይሞላለታል ማለት ነው። አየር ላይ እየሄደ ይሞላለትና ተመልሶ ይመጣል። ይሄኛው መሙያው ማለት ነው። እንደ ነዳጅ መቅጫ በሉት። አየር ላይ ሄዶ ነዳጅ ከሞላለት በኋላ ተመልሶ ይመጣል። ይሄኛው ስታርሺፕ፣ ያኛው ካርጎን የጫኖ ስታርሺፕ ደግሞ ይሄዳል ማለት ነው። ሰው በዚህ መልኩ ጉዞ ነው ያደርጋል። በዚህ መልኩ ጉዞ ካደረገ በኋላ ያ ስታርሺፕ ማርስ ላይ ያርፋል። ማርስ ላይ አልፎ ሁሉም ነገር ከተራገፈ በኋላ ምን ካለ በኋላ ተመልሶ መምጣት ያስፈልገዋል። ተመልሶ ለመምጣት ግን እንደ ምድር ቡስተር አያስፈልገው። ለምን? የማርስ ግራቪቲ ሎ ስለሆነ እና 38 ብቻ ስለሆነ የሚያስመነጭቀው የተለየ ቡስተር አያስፈልገው በራሱ መምጣት ይችላል ማለት ነው። የተለያዩ ሲስተሞችን ተጠቅሞ ሰው በዚህ መልኩ ነው ደርሶ መልስ የሚደረገው። ግን ይሄ ደርሶ መልስ እንደሚታሰበው ቀላል አይደለም። ለመሄድ እንዳልኳችሁ በጉዞ ላይ ከስድስት ወር እስከ ዘጠኝ ወር ይወስዳል። ጊዜውን ጠብቀን ወቅቱን ጠብቀን እንደ ዝናብ ማለት ነው ያቺ ምድርና ማርስ የሚቀራረቡበትን ሰዓት ጠብቀን ለመሄድ ሀያ ስድስት ወራትን መጠበቅ አለ። ኦልሞስት በሁለት ዓመት አንዴ ነው ማርስና ምድር የሚቀራረቡት። ያኔ ተነስቶ ከሄደ በኋላ እዛ ከደረሰ በኋላ 26 ወራትን ጠብቆ ነው የሚመለሰው። አስትሮናቶቹን ይዞ ለመምጣት ከፈለገም 26 ወራትን ይጠብቃል። ሰው እዚህ ጋር ምን የሚብል ነገር ይመጣል? እንዴት ነው ታዲያ 26 ወራትን እየተጠበቀ እየተመላለሰ እየተመላለሰ እንዴት ነው አስፈላጊዎቹ ካርጎዎች ከተማን ለመገንባት የተለያዩ አስፈላጊዎቹን ነገሮች ለመገንባትና ሴትን ለማድረግ አዲስ ሀገርን አዲስ ዓለምን ለመቆጣጠር ኮሎናይዝ ለማድረግ እንዴት ነው እንዲሚሆነው ረጅም ጊዜ ውስጥ ደሞ ካላችሁ ይወስዳል። ለዚህ ደግሞ መፍትሄው ምንድን ነው የሚለው ቢሎን ከአንድ ሺህ በላይ ስታርሺፕ ሮኬት ማምረት አለብን ነው የሚለው እቅዱ እሱ ነው ማለትም በአንዴ ምድርና ማርስ ሲቀራረቡ አንድ ሺህ ስታርሺፕ ሮኬቶችን አስፈላጊዎቹን ካርጎዎች ሁሉ ነገር በአንዴ ተጭኖ በአንዴ ወደ ማርስ ይጓዛሉ ያ አንድ ሺህ ስታርሺፕ ኢማጅን በጣም ትልቅ ነው መቶ ሃያ ሜትር ነው ፎቅ በሉት ፎቅ ራሱ እንደዛ አይረዝምም አንድ ሺህ እነዛ ሮኬቶች በአንዴ ተተኩሰው ሄደው ማርስ ላይ ያርፋሉ። ማርስ ላይ ካረፉ በኋላ ከተማ ለመገንባት የሚያስፈልገውን አንዱ የስታርሺፕ ሮኬት አንድ ቢሊዮን ኪሎግራም ካርጎ መጫን ይችላል። በጣም ብዙ ነው። እነዚህን ሁላ ነገሮች ይዘው አንድ ሺህ ሲሆን ደግሞ ይማጭል። በጣም ብዙ ነው። አስፈላጊውን ነገሮች ሁሉ በአንድ ይዞ ከሄደ በኋላ የሚያስፈልጉትን ነገሮች ሴትል ከተደረገ በኋላ፣ ምድርና ማርስ ሲቀራረቡ፣ ወቅቱ ሲደርስ ደግሞ ተመልሶ ይመጣሉ ማለት ነው። ሶ ይሄ እንግዲህ በጣም አምቢሽ ሲሆነ የሚሳካ የማይመስል ግን የሚሳካ ህልም ነው እና በጣም ደስ የሚለው ምንድነው ነገሩ፣ አሁን ይሄ ሁላ ተግዳሮት የሚገጥም ከሆነ የመጀመሪያው ጉዞ ተብሎ የሚታሰበው ሰዎች አይሄዱም ተብሎ ይታሰባል። መጀመሪያ የሚሄዱት ሮቦቶች ናቸው። ማለትም ሰዎች አስትሮናውቶች ከሄዱ በኋላ የሚያርፉበትን ከተማ እንዲሁም ላይፍ ሰፖርት ሲስተሞችን፣ እነዚህ ምግብ አብስለው የሚበሉበትን ቦታዎች፣ የተለያዩ አስፈላጊ ላብራቶሪዎች ምኖች እንዲሁም ፕላንት የሚያመርቱበትን ቦታ ሁሉንም ነገር ገንብቶ አዘጋጅቶ የሚጠብቁ ሮቦቶች ናቸው መጀመሪያ መላክ ያለባቸው ተብሎ ይታመናል ሶ ለዚህ ደግሞ ምን ይመጣል ኦፕትመስ የሚባለው የኢሎን ሮቦት በጣም ጠቃሚ እንደሆነ ይነገራል እሱም እንደሚሄድ ይታሰባል መጀመሪያ እነዛ ኦፕትመስ የሚባሉት ሮቦቶች ከሄዱ በኋላ ምድርን ማርስን ለሰው ልጆች ምቹ በሆነች መልኩ ከገነቧት ካዘጋጇት በኋላ ከዛ በኋላ አስትሮናቶች ሄደው ደግሞ አስፈላጊ ነገሮችን ካደረጉ በኋላ ሁሉንም ነገር ከጨራረሱ በኋላ ቀጥሎ ሁሉም ነገር ከተጠናቀቀ በኋላ አንድ ሚሊየን ሰዎችን እየተመዘገቡ ያሉ ሰዎች አሉ። አንድ ሚሊዮን ሰዎችን ማርስ ላይ የማስፈር የተያዘው ማለት ነው። ኢሎን እንደሚለው ከሆነ እንግዲህ እኔ ምድር ላይ መቀበር አልፈልግም፣ ማርስ ላይ ቢሆን ደስ ይለኛል ሞቴ ይላል። ላይ ደስ የሚልቅር ይመስላል። ሁላችንም እንደዛ ቢሆን ደስ ይላል። እውነት ቢሳካና ማርስ ላይ ሴትል ማድረግ ቢጀመር ትሄዳለህ ወይ ካላችሁኝ፣ በደስታ እስኪ የእናንተንም ሀሳብ ንገሩኝ። ይሄ ሁላ ነገር ስኬታማ ከሆነ ትሄዳላችሁ የሚለውን የዛሬው ሁላችን ይህን ይመስል ነበረ። በሌላ ፕሮግራም በቀጣይ ደግሞ እናወራለን። እንዳውራችሁ የሚፈልጉትን ሀሳብ ጻፉልኝ። ዛሬ ይሄ ነበር። ደህና ሁኑ።